የሂዊ ጉድ ወጣ ማለት ነው። ሂዊ የሳራ እህት ሆና ተገኘች። የሳራ እና የዳይት እህት ሆና ተገኝታለች ማለት ነው። ጉድ ጉድ ነው ማለት ነው። ሁሉ ምስጢር ገና ታወቀ ማለት ነው። ነሳራ ሲያቁ ደግሞ ምን እንደሚሉ አላህ አለም ማለት ነው። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት እንዴት ናችሁ? እንዴት ትስከረማችሁ? ሁላችሁንም በያላችሁ በሰላም ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ እንዲጀምሩ በአክብሮት ጠይቃለሁ ማለት ነው። ነባሮች ጀምሩ፣ ለዚህ ቻናል ሼር፣ ላይክ በማድረግ እንዲገቡ በአክብሮት ጠይቃለሁ። ወዳችሁና ፈቅዳችሁ ስለምትከታተሉ ከልብ ከልብ አመሰገናለሁ ማለት ነው። ዛሬ እንግዲህ የባለፈውን ለማስታወስ ያክል ክፍል አርባ አንድን ባነት ነው ሳራ መድኃኒት ሂዊ ልታጠጣት በግድ እየታገለቻት ያለ ድንገት መቶ ሳሚ ከላዋ ላይ አንስቷታ፣ ማለት ነው በዛው ቀጥሏል። ሂዊ እንግዲህ እዛው ዳይት ሳሚ ባረጋጋት ሁኔታ እዛው ተኝታ ድጋሜ እዛው እረፍት ላይ እያለች ሳሚና ሳራ ሳሎን እየተጨቃጨቁ በኃይለኛው እያለ ሳራ ለዚህ ሁሉ ተጠያቂ አንተ ነህ፣ እዚህ ላይ እያደረስከኝ አንተ ነህ። እብድ ነች፣ ሰዓት ያበርኩት በአንተ ምክንያት ነው፣ ተጠያቂው አንተ ናት ትለዋለች ማለት ነው። ይህን በሰማ ቁጥር ይህን የሰማው ከውጭ ያለው ሚኪ እንግዳው የአብሮ አደግ ጓደኛቸው ወደ ቤት ገብቶ ሳርቾ ምንድን ነው እንደዚህ የሚያደርግሽ ምናምን ብሎ ይላታ ማለት ነው። እንዴ ጥቁር እንግዳው ከየት መጣህ ነው ምናምን ብላ ታቅፈዋለች ማለት ነው። ሰላም ነው እንዴት ነህ? ጓደና መጣ ምናምን ትለዋለች ማለት ነው። እንግዲህ ያ ወሬ ይቀየራን የሳሚና የሳራ ጭቅጭቅ ለበኋላ ይቆያን ማለት ነው። እነሱ እንግዲህ እዛ እያወሩ የልጅነት ትዝታቸውን አስታውሰው ሰፈር ውስጥ ጠዋትና ማታ ስለ ሳራ ጀግንነት፣ ስለ ጥንካሪዋ፣ ስለ ስራዋ እናቷም በሷ እንደምትከበርና ብዙ ሰዎች ተምሳሌ እንደሆነ ተምሳሌ እንዳደረጓት እየነገራት እያለ እሷም በተመሳሳይ መልኩ ሁሌም እንደምታወራው እና ሁሌም ለሳሜ እንደምትነግረው ሚኪ ያለት ለእናታችን ታዛዥ ብዙ ነገራችን ነው። እኔ ተደብ ጓደኞች ሳሜን ሚኪን በጣም ነው ምወደው ትለዋለች ማለት ነው። በመቀጠልም እንዲ አንችም ስለ እኔ ታወሪያለሽ፣ እንዲ ይላታል ማለት ነው። አዎ እንዴ መልካምነት ነው ስለ ናንተ እንዳወራ ያደረገ ስለዚህ መልካም ንግግርህ ስለ አንተ እንዳወራ ያደርገኛል። ብዙ ጓደኞች አሉ፣ ግን እናቴን የምትንከባከብባት ሁኔታ ለየት ይላል። ለዛም ወድህ ነበር ብለዋለች ማለት ነው። በቃ እንደዛ ከሆነ ምናም ብሎ በቃ የልጅነት ትዝታቸውን አንስተው ብዙ እየተጫዋወቱ እግር ጣለ ወደ አዲስ አበባ ስትለው የውጭ ፕሮሰስ ጀምሬ ነበረ እሱ ቢሳካለ ብዬ ነው። ሳራ ይለዋን መልካም ትልና፣ ጥቁር እንግዳ መቶማን፣ ዛሬ ቡና መፈላት አለበት። ሂዊን ሄጄ ቡና እንድታፈላ ልንገራ። ሳሜ ነው ኖ፣ እናንተ ወሪያችሁን አታቋርጡ፣ እኔ ሄጄ ልንገራት ብሎ ጎራ ብሎ ሂዊ ተነስተሻን፣ እንዴት ነው ተሻለ? ሲላት፣ አዎ ሳራ ናት፣ እኔን እንዲታገት ያደረገች ትለዋለች። እሱም እንዳትናደጂ፣ አዎ ሳራ ናት እውነቱን ሳታቃት ቀርም ይላሉ። እንዲህ ያንማን ማን ካወቀች ማን እኔ መግደል ነበር የነበረባት። ለምን ሳስታረፈችኝ? አንተ ውሻ ልክስክስ፣ አንተ ማመኔ ነው። ከባሏ ልጅ እንደወለድኩና ውሽማውም እንደነበርኩ እነግራታለሁ። ከዛም እግሯ ስር ተደፍጬ ይቅርታ ጠይቂያት ከዚህ ቤት ሄዳለሁ። ትሏ ልጅ። እሱ አበርሽ እንደ ከዝተ ቤት ማን መውጣት አለብሽ። ቶሎ የምን ይቅርታ ነው? አሁን ጊዜው አደለም ሚኪም አሁን የሰፈሯ ልጅ ነው። ስለዚህ ይሄ ነገር ቢሰማ ለክብሯም ለአገሯ ሰውም አይመጠንም ይላታን ሳሚ። ሳሚም ይህም ቢላት እሷ ግን ይቅርታዋን ሳታገኝ ከዚህ ቤት እንደማትወጣ ለዴቭም ትነግረዋለች ማለት ነው። እሺ አሁን ቡና አፍሪ ተብረሻ ብሎ ሳሚም ወደ ሳሎን ይመለሳል። ተመልሶ እሷን ቡናዋን አፍልታ ሂሩት እና ዳይት ቁጭ ብሎ ሳሎን ላይ ጭቅጭቅ ይጀምራሉ። ሂሩትም ሳራን አሳልፌስ መስጠት አለብኝ ለፖሊስ። መታሰር አለባት። ሂዊን አሰቃይታታለች። ይችላል። ዳቭም ብታሰቃያትም ሳራም ልካላት ባሏን ከሌላ ሴት ጋር ብታገኘው ዲቃላ ወልዶባት ብታገኘው አንቺም ያንተ ማድረግ ወደ ኋላ አትይም። ስለዚህ በእንዴት ነው ብለን ልናልፋት ይገባል፣ የዶኩሜንትስ ጉዳይ ትለዋለች። የዶኩሜንቱን ጉዳይ ሌሎች እንደነበረ መንግስት ተናግሯን ስለዚህ አንድ ነገር አደረገች እና አንጠልጥለን ለፖሊስ መስጠቱ ተገቢ አይደለም። ስለዚህ ድጋሜ እድል እንሰጣታለን ይላታን ማለት ነው። እሷም ለምን የሳራ ክፋት ለኔ እንደታያችሁ ለምን አይታያችሁም? ምን ነው አይናችሁን አልገለጥ አላችሁ ትላችኋለች። አንቺ ነሽ ክፋት ይህን ያህል ያደረግሽው እህትሽ አይደለች፣ ታላቅሽ አይደለች ይላታን ማለት ነው። እህትነቱን አልረሳሁም፣ ግን እኔ ምንጊዜም ከእውነት ቦታ ነው የምቀሞ። እውነት ቦታ መቆምሽን እኔ በጣም ደስ ብሎኛል። ግን ይሄ ነገር አይሆንም ይላታል። በዚህ ተግፋፍተሽ በልጅነት አሚሮ የህቴ አሳለፈች ተመስጠቶች በፊት ያለውን ዶኪሜንትና ቦይስ ወይም ሪከርድ ድምጽ ቅጂ ለኒስጭኝ ላታል አልሰጠም ትለዋለች። ስለዚህ ታልሰጠሽ ቃል ግቢልኝ ምንም ነገር አለኒ ፍቃድ እንደምታደርጊ እንደዚህም ቃል አልገባም ትለዋለች። በጭቅጭቅ ላይ ያሉ ሚኪ አሁንም ወደ ሳሎን ይመጣል። ምንድነው ችግሩ ይለዋል። አረንድ ይሄ ቤት እንደው ግራ ገባ ሆነ እንደው ምስቅልቅል ወጣ ይላል ማለት ነው። ለእዛ እያለ እያወሩ እያለ ሂዊ ኪችን ወጥ እየሰራ ስትል ሚኪ ጎራ ብሎ እኔ ልገዝሽ፣ አንቺ እኮ ጉልበት የለሽም ምሳ መስሪበት አቅም የለሽም ይላታል። አይ ለዚህ ለቤተሰብ አገልግል እንኳን አቅም አላጣም ትለዋለች። ነው ቆይ ሽንኩርቱን እኔ ልክተፍልሽ ይላታል። እሺ ብላ እሷም ሽንኩርቱን ታስከትፈዋለች ማለት ነው። እኔ በጣም ባለሙያ ነኝ፣ አትናቂኝ። ስለዚህ እኔ ለእናቴ ዶሮ ወጥም ምሰራለሁ ይላታል። በጣም ገርሟታል ማለት ነው። ይህም በማለቱ እያወሩ እያለ ዴፍ እና ሳሚ ይመጣሉ። አሁን የሚያሰጋ ፍቅረኛህን የሚቀማ ይሄ ልጅ መስለኛን ይለዋል። ስለዚህ ተጠንቀቅ ይለዋል። ከዛም እሺ ብሎ ሳሜ መልካም ቀን ተመኝቶላቸው ይሄዳል። ይህወይም ዳዊት ነይ ብሎ ተዝተቤት መውጣት አለብሽ ይላታል። ይሄ በዚ በዚህ ሰዓት የሚነሳ ወሬ አይደለም፣ ሌላ ጊዜ እናወራለን ትለዋለች። ወደ ሚኪም ተመልሳ ቴንኪ፣ አመሰግናለሁ ትለዋለች። በሀሳብ የምትሄጂው ነገር አለ፣ ስለዚህ እጅ እንዳትቆርጪ ተጠንቀቂ ላታን እሷም እሺ አመሰግናለሁ በማለት እንትን ትለዋለች ማለት ነው። ወደ ሳራና ወደ ሄሮትና ወደ ሚኪ እንሸጋገራለን። ውጭ ላይ እያለች እያለ መቶ በር በጣም እንደሚወዳት እና እስከ ዛሬም ሊረሳት እንዳልቻለ ሮዝ አበባውንም ጧጧት እሱ እንደሚያስታቀምጥላት ነግሯታል። አንቺ የዴቭ እህት መሆንሽን የታወቀለት፣ ምን እንደሚደርስብሽ አላቅም። ስለዚህ ይሄን አታርጊ፣ እውነቱን ተናግረሽ ተዝተ ቤት ውጭ ይላታል። አንተ ታተናገርክብኝ እኔ ማንም ሊናገርብኝ አይችልም። እኔ እንኳ አታስቢ፣ ቃል ገባልሻለሁ። ግን ውሸት ብዙ ርቀት አይጓዝም፣ ባጭሩ ይጓጫን ይላታል ማለት ነው እሷም ግራ በመጋባት እሺ ትለዋለች ማለት ነው። አንተ ካተናገርክ ችግር የለውም እኔ ለራሴ በቂ ነኝ አላስም ትለዋለች። እሺ ብላ እንግዲህ ጉንጯን ስሟ ትሄዳለች። ጉንጯን በሳመባትም ጊዜ እንትና ታያለች ህዊ በመስኮት እያለች ማለት ነው። ኦኬ ብሎ ምንም አላለችም። ውጭ ላይ ትመጣና ያው በወሬ በወሬ የተነሳ ስለ ልጅነት ፍቅረኛ ነበረች እንዲህ ምናምን ትላለች። አዎ ነበረች፣ ያው የልጅነት ጣጣ ነው አልቆዋን ይላታል። አይ ምን ጣጣ ነው፣ የልጅነት ትዝታ በጣም ደስ ይላል እያሉ እያወሩ እያለ በር ስር ቁጭ ብለው በረንዳ ላይ ሚኪ መጣ። ሚኪ እና እሷ አንቺ ስለ ልጅነት ጓደኛሽ ንገሪ ይላታል። ጥፍጥሬ ይባላል፣ ከኋላዋ አንድ ጸጉር አለችው የሚሰራ ሲያናድደኝ እገትተው ነበረ ይህን እናስታውሳለሁ፣ በጣም ደስ የሚል ጊዜም ነበረ ትለዋለች ማለት ነው። ሂዊም ይህን ሲል እያለች እያለ ፊቱ ግራ በመጋባት ያቅፋታል። ደንግጣ ሂዊ አሁንም ዝም ብላ ትታቀፍለታለች። እኔ አላምንም እኔ አላምንም ብሎ ድጋሚም ያቅፋታል። አሁንም ሂዊ አልገባትም እና ዝም ብላ ትታቀፍለታለች ማለት ነው። ሂዊ ግራ ገብቷታል። የሳሚ ስራ ነው ብላ ታምናለች። ማንም ጥፋቱን ሳሚ ላይ ነው ሁሉም የሚያደረገው። ሳራም ሳሚ ነው። ሂዊም ሳሚ ነው ማለት ነው። ስለዚህ የሂዊ ልጅ ተገኝታላታለች። ሂሩት አግኝታላታለች። እንግዲህ በመጨረሻም ሂዊ የነ ዳይት እናት የነ ዳይት እህት ሆናለች ማለት ነው። ውድና የተከበራችሁ ቤተሰቦች እንግዲህ ሚኪ ሲያስታ ሚኪ ሲነግራችሁ ለቤተሰቦቹ ሰዎች እንግዲህ ቀበሏታን ማለት ነው። ሳራም እስከዛሬ ላደረገችው ነገር በጣም ትሰጽታለ ብዬ አምናለሁ። እንግዲህ ሂሩት ምን መውጣታና፣ አላቅም። ሂሩትም እንግዲህ ለሳር ያላት ጥላቻን እንግዲህ ምን እንደሆነም ባላቅም ህይወቱም እንግዲህ በተመደጋጋሚ ተዝተ ቤት እንድትወጣ ነግራታለች። እኔ አልወጣም፣ እባክሽ። አንቺ ግን እህትሽን እንደዛ አትለት። እህትሽ ያለች ጥላቻ ልክ አይደለም። በእኔ የተነሳ ለኔ ጠበቃ እንደ ስለምትቆሚ ሊደስ ብሎኛል። ግን ለኔ ጠበቃ ቆምሽልኝ ብዬ ስታስተሰሪ አላይሽም። ፋክሽ ለህትሽ ያለሽን አመለካከት ቀንሽ። እኔ ኮ ማግጨባት አለው ባሏን አናግጭ አለው ከባሏ ይህን ማን ይታገሳን ብለሽ ነው። ከዚህም በላይ ብታደረገ ልክናት እሷ አትላታለች ማለት ነው። እሷ ምንም ልክ እንዳልሆነች እየነገረቻት እያለ እኔም እውነቱ መናገር ነበረብ ትላታለች። የምን እውነት ነው ስትላት በቃ ራሴን ስላመመኝ እኔ ምግብ ጅምተኛት ብላ ገብታ ትጠኛለች። እንግዲህ ቁጫዋን ስማት፣ እሷም ትወጣለች። እሱን የማየት አለ እንግዲህ ሚኪ እየሳማት እያለ እያቀፋት እያለ ሂዊን የልጅነት ፍቅረኛው ሂዊ እንደነበረች አስታውሷን ማለት ነው። ምክንያቱም የሚኪ ስን ጥፍጥሬና ከቆዳ ጸጉር ያለችው ነበረ። ይህን ይመስላ ማለት ነው። ቤተሰብ ለዚህ ላይ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ነባሮች ደግሞ ላይክ ሼር አድርጉ። ለዛሬ ነበረ ይህን ይመስል ነበር። ሰላም አሌኩም ወረመቱላ።